ሰላም ሰላም ቴዲ ፋሚሊዎች፣ እንዴት ናችሁ? እግዚአብሔር ይመስገን። በቲክቶክ ገጼ አንዲት የእናትነት ጥግ ስላላት ስለሆነ ሲዋናት አንድ ቪዲዮ ሰርቼ ነበር ለመቄዶንያ ይድረስልኝ ብዬ። መቄዶንያም ደግሞ በሚገባ በጣም በሚገርም ፍጥነት ምላሽ መልሶልኛል። ቪዲዮን አይተን እንመለሳለን። ወዳጆቼ ኢትዮጵያን የምትወክለው እናት ከ36 ዓመት በላይ ለልጅ የተከፈለ ዋጋ የእናትነት ጥግ አስራ ስምንት አመታትን በጀርቧ ተቃጥላ ቀሪው ዘመኗን ደግሞ በዘመነ ዊልቸር ልጇን ለማኖር የታገለች የልጅነት ወዟን ያጣች ለልጇ ስትል የመንግስት ስራዋን የተወች የኦዲሷ ጀግና ምስኪንናት እቺ ናት። ይቺ እናታችን ዘመኗን በሙሉ ልጇን ስትታደግ መኖሯ የአይምሮ የጤና እክል እንዲያጋጥማት አድርጓል። ስለዚህ የወሊሶ ከተማ አስተዳደርና የወሊሶ ነዋሪ ሕዝቦይ እነዚህን ሁለት ምስኪን እናትና ልጅ የመጨረሻ የተባለውን የመቄዶንያ የአይምሮ ሕሙማን ማገገሚያ ማዕከል እንዲገቡና ወደ ጤናቸው እንዲመለሱ ሁሉም የበኩሉን አስተዋጽኦ እንዲያደርግና ቪዲዮውን ሼር፣ ኮፒ ሊንክ በማድረግ ለሚመለከተዋቸው አካላት እንዲደርስ ጥሬን አቀረብኩ። ሰላም ለአገራችን ሰላምና ጤና ለእናትና ለልጇ። ይህንን መልእክት ካስተላለፍ በሰዓታት ልዩነት ነው። እንግዲህ የዶክተር ቢንያም ባለቤት እንግዲህ ወይዘሮ ለኔ ኮንታክት አድርጉኝ እናደውለው። በእውነት ድርጅታችን የተቋቋመው ለእንደነዚህ አይነት ምስኪን እናቶች ነው፣ መጥቼ ውስዳለው ዝግጁ ሁን አሉኝ። እኔም በጣም በነገሮቹና በፈጣን ሁኔታ ለዚች እናት በመሳካቱ የተሰማኝ ደስታ ልዩ ነበረ። እግዚአብሔርን ነው ምላችሁ እንግዲህ የሚያስፈልጉትን ነገሮች ከአካል ጉዳተኞች ከህፃናትና የሴቶች ጉዳይ ጋር ያለውን ሁኔታ በንጋታው አንዳንድ ጉዳዮችን ጨርሼ መቄዶንያዎች መኪናቸውን ይዘው መጡ። ከዛ በኋላ ያው ፕሮሰሶች አሉ። በጣም ደስ ብሎኝ ነገሮች እየተሳኩ የሄዱበት መንገድ የሄዱበት ርቀት ልዩ ነበረ እውነት ለመናገር ምክንያቱም እቺ እናት እንደነገርኳችሁ ታሪኳን ባጭሩ ለመናገር እንደሞከርኩት ነው በቲክቶክ ገጼ እጅግ በጣም ልጅ እያለው ማቃት ወሊሶ ከተማ ላይ የማያቃት የለም ልጇን እቺ በዊልቸር የምትገፋውን ልጇን ለማሳደግ ያልከፈለች። ያልከፈለችው መስዋዕት የለም። ያልከፈለችው ምንም አይነት መስዋዕት የለም። በጣም ከባድ መስዋዕቶች ነው የከፈለችው። ምክንያቱም የመንግስት ስራዋን ታለች የእናትነት ጥግ ከሰው በታች ውጭ ጎዳና ሁሉ በጀርባዋ ነበር 18 ዓመታትን የተሸከመችው። ከዛ በኋላ ነው ዊልቸር ሲገኝ በእርዳታዎች አማካኝነት ዊልቸር ተገዝቶላት ለመኖር የሞከረችው እና ደስ ሲል ነበረ። ትጋቷ ልዩ ነው። እኔ ሁላችንም ብዙ እናቶችን አሳልፈናል የህይወት ዘያችን ደክመን ያስተማሩ ነገር ግን የዚች እናት ጥግ በጣም ልዩ ነበረ። እማከብራት እምወዳት የእናትነትን ጥግ ያየውባት እናት ናት እና በስተመጨረሻ ለልጇ ለከፈለችው ነገር ያ ሁሉ ሲደራረብ በዚህ ሁሉ ዓመታት ውስጥ የጤና እክል እንዲያጋጥማት አድርጓል። እኔም በጣም ስለተሰማኝ እግዚአብሔርም ጎብኝቶናል። እንግዲህ መቄዶንያዎች እንግዲህ ይመጡና ሲወስዷት ደግሞ ያለውን ቪዲዮ እንዳለ ማጋራችሁ ይሆናል። መቄዶንያ ወስደዋት ከዛ በኋላ እዛ ሆና ጤናዋ ተመልሶ ያሉትን ነገሮች እንዳለ ማጋራችሁ ይሆናል። ውድ ቤተሰቦቻችን እንግዲህ ፓርቷን የነበረን የእናታችን ገነት የህይወት ዘይ ሚቄዶኒያዎች መጥተው እስኪወስዷት ድረስ ያለው ቪዲዮ ይሄ ነው። ነገ ደግሞ በቀጣዩ ቪዲዮ እንዳለ አጠቃላይ እሷ የነበራት ሁኔታ ሽኝቷን፣ እያንዳንዱን ነገር አያይዤ ይመለቀላች ይሆናል። ሰላም ለሀገራችን፣ ሰላም ለኢትዮጵያ ብያለሁ። ቴዲ ነኝ። ሰላማችሁ ባላችሁበት ብዝት ይበል ወዳጆቼ። እንደምን ትጠየቅ እንደምን ትረታ፣ አይን አይኗን እያየው እኔ ሳጣፋታ፣ እሷ ባስተዋለች እንዲህ ስንገላታ፣ ደሞ ባይኔ መጣች እሷ ማንን ፈርታ